እንደምን ቆያችሁ። በዛሬ ሁለት የምናየው ኤክስትራፑልሞናሪ ቲቢ የሚባል አለ። ከሳንባ ውጭ የሚኖሩት የቲቢ ህመሞችን ነው ያጠቃዎችን። ማን ማን አካላት ያጠቃል? የሚሆን ያለን በይበልጥ ይህን ሊያነሳ ያለ ልናገር ያነሳል፣ ወይም ፕሮግራሙ እናስተምር ወይም ደግሞ ልነጋገር ያስፈልግ ምክንያት አንድ ጠያቂያችን የጠየቁን ጥያቄ ነው። ቀደም ሲል ያው የታምባ ህመም ስንገልጽ ባለፈው ቲቢ አምጪ ባክቴሪያው በአብዛኛው የሚጎዳው ሳምባችን ነው። አብዛኛው የሚጎዳው ሳምባችን ነገር ግን አንድ ጥያቄ ቀደም እንዳልኩት ጭንቅላትም ጭንቅላት ቲቪ ያለበት ተብያለሁ እና ምንን ሊያደርግ ብሎ ጠየቀ መሰረት፣ ይህንን ለማብራራት እንሞክረው እና በቲቪ የሚጎዳው ሳምባችን ብቻ አይደለም፣ ጭንቅላታችንን ብቻ አይደለም፣ ብዙ የአካል ክፍሎቻችን ይጎዳሉ። ከነዚህ ውስጥ ያው የተወሰኑትን ለማየት እንሞክራለን። አንደኛው ያው ሊምፍ ኖድስ የሚባል አለ። እነዚህ ሊምፍኖድስ የሚባሉት የባቄላ ቅርጽ ያላቸው በሰውነታችን ውስጥ የሚዘዋውረውን ፈሳሽ ወይም ደግሞ ሊንፋቲክ ፍሊድ የሚባል አለ። እነዚህን የሚያጣሩ በሰውነታችን ውስጥ ከመቶ በላይ የሆኑ ቁጥር ያላቸው አካሎቻችን ውስጥ አሉ አሉ። እነዚህ ሊምፍ ኔክኖድስ በተለይ ቲቢ ደግሞ የሚያጠቃው አንገታችን አካባቢ ያሉትን እነዚህ ኔክኖዶችን ነው የሚያጠቃው። ሁለተኛው አጥንትና አጥንት መገጣጠሚያዎችን ነው የሚጠቁት። በዚህ በቲቢ በተለይ የጀርባ ከርካራችን አጥንት ይጎዳል። በዚህም የተነሳ ሃይፎሲስ የሚባል የጀርባ አጥንት መጉበጥ የሚያመጣ መባለ ኩላሊትን ያጠቃል። ፊኛን እና ሽንትፏማን ያጠቃል። እነዚህም በቲቢ መጠቃት የሚችሉ አካላት ናቸው። በምርመራ ነው የሚገኝባቸው እነዚህ ሶስተኛው አንጀታችን እና የወደቃ መሸፈኛ ፐሪቶኒየም የሚባል አለ እነዚህን የሚያጠቃው ቲቢ ነው። አራተኛው የሳንባ መሸፈኛ ሳንባን ቃፊ የሚሸፍላለ ፕሉራል የሚባል ፕሉራ የሚባል እነዚህ ውሃ እንዲቋጥር ያደርጋል ህክምና አባባል ፕሉራል ፊውዥን ነው። ፕሉራል ፊውዥን እንዲመጣ ያደርጋል። አምስተኛ ቆዳችን ማቁሰል የሚመጣ የቆዳ ቲቪ አለ። ስድስተኛው ሚሊያሪ ቲቪ ይባላል። አጠቃላይ በደም ዝውውር አማካኝነት ነው ይሄ ሚሊያሪ ቲቪ በጣም አንደኛ ሳምባንም ነቅቶ ከዛ ወደ ሌሎች የሚተላለፍ ነው። በተለይ ጉበትን ያጠፋ ያጠቃል። ጣፊያን፣ አጠንት፣ ለስላሳውን የሰውነታችን ክፍል ቦን ማሮውን ይባላል ጠነታችን ክፍል ቦን ማሮውን የተለያዩ የሰውነታችን ክፍል እንደ መነሻ ለጥገና የሚሆኑ ሴሎችን የሚያመርት አካላችን ቦን ማሮ ማለት ለስላሳው የአጥንት ክፍል መካከል ላይ የሚገኝ ነው። እነዚህን ሁሉ ያጠቃል። ሌላው ሰባተኛው ለሰውነታችን የርብ ሲስተምን ያጠቃል ይሄ የጥያቄያችንም ጥያቄ ስለሚመለከት ይህንን በዘር ስምኛለን። ይህንም ነርብ ስርዓታችን ያጠቃለም ጭንቅላታችን ላይ ታምም ያለው እና ምን ሊያደርግ ብሎ ጠይቀ መሰረት ይህን ንመለከተው እዚህ ላይ ጠያቂያችን ጠየቁት የጭንቅላት ቲቢ ብለው ያሉት እዚህ ላይ አባባሉ እንደዚህ ሳይሆን ቀደም ብሎ ተጠቀሰው ከመጀመሪያው ጀምሮ የበሽታው መነሻ ሳምባ ነው። ከዚህ አካባቢ በደም ዝውውር አማካኝነት የሚሄደው የአንጎላችንና የአከርካሪ ነርቫችንን መሸፈኛ የሆነ ሜኒንጅስ የሚባላል አንጎላችንን እና የጀርባችንን ነርቭ አለ፣ ትልቁ ረጅሙ፣ እሱን የሚሸፍን ሜኒንጅስ የሚባላል ስፓይናል ኮርድን የሚሸፈን በዚህ ይህን ሜኒንጅስ የሚያጠቃው ቲቢያምጭ ባክቴሪያ ማይኮባክቴሪያም ቲዩበርክሎሲስ የሚባል ባክቴሪያ ነው። በዚህ ምክንያት ቲቢ ሜኔንጃይዝ ተብሎ ይጠራል። ይሄ ቲቢ ሜኔንጃይዝ ሜኒንጅሱን ሽፋኑን ነው የሚያጠቃው። ሶስት ክፍሎች ያሉት አሁን ዶራ ማተር አራክኖድ ፒያ ማተር ይባሉ መሸፈኛዎች አሉ። እነዚህ እነዚህን በሚያጠቃበት ሰዓት በባክቴሪያ በባክቴሪያዊ በባክቴሪያ ይጎዳና ይቀደዳል። ባክቴሪያ ቀጥታ ወዴት ነው የሚሄደው? ወደ ብሬን ቲሹ ነው የሚሄደው እና ነርቭ በከርካሪያችን ላይም ደግሞ ያው ነርቭ ስፓይናል ኮርድ ነርቡን ነው የሚነካው። በዚህ አጋጣሚ እንግዲህ ስፓይናል ፍሉዱን ውስጥ ይዘዋወርና ሌሎችን ይጎዳል። በዚህን ሰዓት የኢንሴፋላይትስ የሚባል የብሬን ቲሹ ማ ያመጣል ማለት ነው። እዚህ ላይ ምንድን ነው አንጎላችን ውስጥ ወይም ደግሞ የሴሬብሮ ስፓይናል ፍሉድ የሚባል አለ። በዚህ እዚህ ውስጥ ነው የሚገባው። ይሄ ከደም አማካኝነት መጀመሪያ ሜንጅስ ነው ያጠቃል። ከሜንጅስ በኋላ ሜንጅስ ተጎድቶ ሲቀደርና ሲገባ በቀጥታ ስፓይናል ፍሉዱን ያገኛል። የሴሬብሮ ስፓይናል ፍሉድ የሚባለው ጭንቅላታችንን ውስጥ አለ የአከርካሪያታችን ውስጥ ማለየ ፍሉድ። ይሄ በሚጠቀምበት ሰዓት አሁን ይሽከረከራል። እንግዲህ ሁሉንም አካል ነው ሁሉ የሰው የነርቭ አካላችን በትልልቆችን የሚጎዳው ይሄ። ሴሬብሮ ስፓይናል ፋይናል ፍሉድ የሚያገለግለው የነርቭ ሴሎቻችንን መከላከል፣ መደገፍ፣ እንደ ትራሰ መሆን ለነርቦቻችን፣ ወይም ምግብ ማድረስ፣ የሚፈጠሩ ቆሻሻዎችን ማስወገድ የሚሰራው ስራ ነው። ይሄ በአጋጣሚው የዚህ የቲቢ መነጃ ስም ይሆን ሴሎቹ ብሬንትሹር ሲጎዳ በቀታይንን ከጎገባችን ላይ ተቀርቶ በምርመራ የሚደረግ የሚመረመር ምርመራ ነው። ብዙ ጊዜ የቲቪውን ባክቴሪያ ሊገኝ ይችላል ምርመራ ላይ ካልቸር ተደርጎ፣ አለበለዚያ ደግሞ ፍሉድን አናሊስት ተደርጎ ፕሮቲን ጨመረ፣ ግሉኮስ ቀነሰ በሚለው ላይ ምርመራ ይደረግና ኬሞች በሽታውን ይወስናል። የቲቪው የሚይዘን የመጀመሪያ ምልክቶች የመጀመሪያዎቹ ምልክቶች ማቋረጥ ማስፋት አለ። አነስተኛ ትኩሳት አለ፣ ብዙ አይደለም። ከፍተኛ ድካም አለ። የባህሪ ለውጥ ማሳየት ይሆናል። ምን የሚጎዳው ትልቁ አንጎላችን ነው። የመጀመሪያው ምልክት ነው። ሜኒንጅስ ሽፋኑ ቢሆን በዛ የተነሳ አንጎላችን ስለሚጎዳ የባህሪ ለውጥ እናሳያል በሽታው እያደገ የሚሄድበት ሰዓት የሚታየው ምልክት ነው። ስቲፍ ኔክ ይባላል። ማጅራታችንን ግትር አድርጎ መያዝ። ያው በሌሎች ባክቴሪያ ቢመጣ ቲቢ ሳይሆን ሜኒንጃይተስ ይባላል። ሜኒንጃይተስ ልክ እንደዚሁ ማጅራት ገትር ተብሎ የሚታወቀው በሽታ ልክ እንደዛ ገትሮ ይይዛል ማለት መንቀሳቀስ አይቻልም። ማቅለሽለሽና ማስታወቅ አለው። ብርሃን የማየት ፍራቻ አለው። ብርሃን ማየት አይችልም ፎቶ ይባላል። ሌላው ደግሞ ሲጀር ነው። በድንገት አእምሮ የሚያስተላልፉ መልእክቶች አሉ እነዚህ ኤሌክትሪካል አክቲቪቲ በሚቆርጥበት ሰዓት ሲጀር ይባላል። አንበስተኛ የተወሰኑ ሰውነታችን ማዘዝ ያለመቻል ሊፈጠር ይችላል። ይሄ እድገት እያሳየ የመጣበት ሰዓት ነው በከፍተኛ ደረጃ ደረጃ ደርሰል ስለሆነ ህመሙ በጣም ሳይታከሙት እየቆየ የሄደበት ሰዓት፣ የህመምተኛ ምድር የሚሆነው ሙሉ ለሙሉ ራሱን ይችላል፣ ኮማ ውስጥ ይገባል ማለት ነው። የአካላት ወይም ፓራሊሲስ ሊያጋጠም ይችላል። ብሬን ዳሜጅ በቀጥታ የመጨረሻው ትን የአንጎል ቲሹ በጣም የሚጎዳበት ሰዓት ያው ብሬን ዳሜጅ የሚባለውን ነገር ያመጣል። ምርመራዎች የሚደረጉት ሉምፓር ፐንክቸር፣ ቅድም እንዳልኳቸው ፓርካሪው ላይ ተከርካሪ ጥንት ላይ የሚወሰድ አለ በዛ ጋር ከዛ የሚወሰድ የአንጎል ፈሳሽ ደግሞ ቅድም አልኳቸው ሴሬብሮ ስፓይናል ፍሉድ የሚባለውን ከዛ ይወሰድ እና ቪቪ ካልቸር ይሰራል። ቅድም አልኳቸው አናሊሲስ ሊሰራ ይችላል። ፕሮቲን ግሉኮስ፣ እንደዚህ ምን አለ የሚለውን ነገር ለማየት ይመረመራል። ሌላው ኢሜጂንግ የሚባሉ ምሮች አሉ፣ ሲቲ እና ኤምአራይ። እነዚህ ደግሞ የሚያገለግሉት አንጎላችን ውስጥ ያበጠ ነገር ካለ ሃይድሮሴፋለስ ሊያጋ ሊያጋጠም ይችላል፣ ውሃ ይቋጥራል ማለት ነው። በቲቪ የጎዱ የተጎዱ ወይም ደግሞ ቱበርክሎማ ይባላል ይሄ በቲቪ የተጎዱ የአንጎል ሴሎች እና ራሱ የቲቪ ሴሎች አንድ ላይ ሲጠራቀሙ ይህንን ቱበርክሎማ የሚባለውን ነገር ሊያሳዩ ይችላሉ። ይሄ በሲቲና የሚራይ የሚታይ ነው። ሌላው ደግሞ ሌላ ምርመራ ኒውክሊክ አሲድ አምፕሊፊኬሽን የሚባል ምርመራ ላይ ስ የሚመርመራለ ፒሲአር ምርመራ ዘዴ ነው። ባክቴሪያውን ዲኤንኤ ለማወቅ ለመለየት የሚደረግ ምርመራ አለ። አራተኛው ብለድ ቴስት ነው። በተለያዩ ዘዴዎች ምርመራ ማድረግ ቲቢ ቆዳ ምርመራ ማንቱ ቴስት የሚባል ድሮ ይደረጋል፣ የዛ ምርመራ ይደረጋል። ሌላው ኢንተርፌሮን ጋማ ሪሊዝ አሰይ የሚባል ምረለበመረመራ። ይሄ ሰው በዚህ ሁሉ ተመርምሮ ወይም ደግሞ ሳይደርስ ቀርቶ ካልታ ከሚመጣው አደጋ አለ። ዝም ብሎ ቀላል ራስ መታር ወይም ግፊት ሊሆን ይችላል። ተለቅ ሲለከፈ እና ጊዜ ደም ሲለካ ሰው ደሙ ሊጨምር ይችላል፣ ከፈታው ሊጨምር ይችላል የደም ግፊት ነው በማለት ዝም ብሎ ብቻ የደም ግፊት መሰር ወይም ሌላ አይነት የራስላት ነው ቋሚ ሚግሬን የሚባል ማለ ያ ነው ብሎ በሚቆይበት ሰዓት የሚመጣው አደጋዎች አሉ። ቀደም እንደገልጓችሁ ብሬን ዳሜጅ በቀጥታ የአንጎል ይጎዳል። ሌላው ስትሮክ የሚባላለ የደም የአንጎሎች የደም ስውር ወደ አንጎል የሚሄዱ የደም ስውሮች ደም ስሮች ሲወሩ ያቆማሉ። አንጎል ውስጥ ደግሞ ውሃ ይከማቻል። የመስማት ችግር ይመጣል። ቅድም እንዳልኳቸው ሲዠር የሚባለው ደግሞ ኤሌክትሪካል አክቲቪቲ ይቋረጣል። ይህ ሁሉ ከተቆየ በኋላ ምን እንደሚሆነው ሞት ነው። ስለዚህ ምንድን ነው ለማለት ባለው ይሄ ምክር የሚያስፈልገው ወይም ደግሞ አማራጭ የሚያስፈልገው አይደለም። ብዙን ጊዜ አይበዛም። ይሄ ቲቢ ሜንንጃይተስ ወይም ደግሞ ስካለትስ በዚ ነሳ ይመጣው ብዙ ጊዜ የሚከሰት አይደለም። በጥቂታት ሰዎች ላይ የሚከሰት ነው። ነገር ግን ይህንን ያየው ሐኪም የወሰነው ውሳኔ በቀጥታ መከበን መታከም ነው ህክምናው ተኝቶ የሚታከም እንደ ሌሎች የሳምባ ቲቢ ወይም ሌላ ቲቢ የሚደረገው ህክምና አንድ አይነት አለ። በመርፌም ተጨማሪ ስትሬፕቶማይሲን የሚባል ተጨማሪ ሊሰጥ የሚያስችል ህክምና ሊደረግ ይችላል። ስለዚህ ተኝቶ የሚታከም ስለሆነ ሐኪሙ የጭንቅላት ቲቢ አለብህ ብሎኛል ብሎ ይህንን ሌላ ሐኪም ለመጠየቅ እንትን የሚልም አለም። ጠያቂያችን ስህተት ሰርተዋል በሆነም ተብለው ከሆነ ስህተት ሰርተዋል። ስለዚህ ቶሎ ወደ ሐኪሙ የሚሄደው ህክምናው መጀመር ነው ምንመክረው። በምንም አይነት መንገድ ለዚህ ጊዜ መስጠት አስፈልግም። ሌላው እዚህ ላይ ማሳሰብ የምንፈልገው ቲቢ በቀላሉ የሚዳን በሽታ ቶሎ ከተደረሰበት በቀላሉ የሚዳን በሽታ ነው። ተቆየ ነው አደጋው ከዚህ ቤትም ተናግር ያለው ቲቢ መድኃኒት በማቋረጥ የሚመጣ ችግር የመጀመሪያው ደረጃ የሚሊያር ሶስት ሁለተኛው ደረጃ ኤክስዲአር የሚባሉ ነገሮች አሉ። የመጀመሪያውን በትክክል ከታከመ በትክክለኛ የመጀመሪያው ህክምና ከታከመ ሰው ሙሉ በሙሉ ይድናል። ሙሉ በሙሉ ነው የሚድነው የምንም ጥርጥር የሌለው ህክምና እኔ አርባ አምስት ዓመት በህክምና ሙያ ላይ ኖር ያለ በቲቢ የሚሞቱ ሰዎች የሚጎዱ ሰዎች አንደኛ ህክምናውን በትክክል አለመውሰድ ነው። ህክምናውን ባለመውሰድ ሰውነታቸው ያንን ቲቢው ያንን መናየት የለመ ምድና ማዳን አይቻልም። ሁለተኛው ደረጃ ደግሞ የሚወሰደው ህክምና በጣም ረጅም ነው። በጣም ብዙ መናየት ነው በአንድ ጊዜ የሚወሰደው። እሱን አልፎ ሶስተኛ ደረጃ የሚደረስበት ሰዓት ግን ምንም መዳን አይቻልም። ሞት ብቻ፣ አይዳንም። ኤክስዲያር የሚባለውን ነገር ድረስ ከተደረሰ መዳን አይቻልም። ስለዚህ እባካችሁ በቲቢ ተያዘ የተባለ ሰው በምንም አይነትም ቤተሰቦች ህክምናውን እንዳያቋርጥ በየቀኑ በየቀኑን መወሰድ ያለበት ይህን ክትትል ማድረግ አለ። ሐኪሞች የሚሰጧቸው መመሪያ፣ ቤት ውስጥ ሌሎች መከላከል የሚያስፈልጋቸው ነገሮች ሁሉ በዝርዝር መናገር አለባቸው። በአሁኑ ሰዓት እያስቸገረ ያለው የለመደ ቲቢ መድኃኒት የለመደ ቲቢ ነው። ከፍተኛ ወጪ መንግስትንም ይሁን ሰዎችንም የሚጎዳ ያለው የለመደ ቲቢ፣ ይህን ጥንቃቄ አድርጎ ይመቃል። በአጋጣሚ ደቡብ አፍሪካ ውስጥ አንድ ወቅት ነሌክስ ዲያር ያሉ ሰዎች ያው እንደዚህ ያለባቸው ሰዎች ያው በህክምና ክልት እንትን ውስጥ የሚያደርጓቸው ክትል ውስጥ መደረግ ያለባቸው፣ አለዛ ከወጡ ብዙ ሰው ይበከላል። አንድ ወቅት በጣም ወጡ ተብሎ በጣም ሲረበሽ ነበር እና ይሄ ነገር በትክክል መታከም አለባቸው። በምንም መንገድ በምንም መንገድ ወደኋላ ማለት የለባቸው። ሌላው ትራንስፖርት፣ ሰዎች ሰበሰበ ቦታ ቲቢ የያዛቸውን ሰዎች አፋቸውን ማስክ ማድረግ አለባቸው። መስኮት መከፈት አለበት። ብዙ ጊዜ በቀላሉ ባክቴሪያው በንጹህ አየሩ ወይም ደግሞ ባልተፋፈገ ቦታ በቀላሉ ሊጠፋ ስለሚችል ሰዎች ላይ ጎዱ ይችላል ላይ ይተላለፍ ይችላል። ስለዚህ መኪና ውስጥ ትራንስፖርት መስኮት መከፈት አለበት። ቤት ውስጥ ሲኖር መስኮት መከፈት አለበት። የቤት የያዘው ሰው ለብቻ ተለጊ ሰው የሚተኛው መስኮቱ ተከፍቶ ንጹህ አየር መግባት አለበት፣ ሌሎች እንዳይተላለፍ ይህን ጥንቃቄ ማድረግ አለበት እና ቀላል የሆነውን ህመም ነገር ግን ወደ ሞት የሚያደርሰንን ችግር ውስጥ እንድንገባ አያስፈልግም። ስለዚህ ጉንድ ጠያቂያችን ሐኪሙ ያዘዘውን ትክክል ቶሎ ተግባራዊ ያደርጉ ህይወቶን ማዳን ይኖርቦታል ብለን እንመከራለን። ይህንን ቻናላችንን ክሌት ሰብስክራይብ፣ ሼር እና ላይክ እንድታደርጉ አሁንም እንዳትረሱ ይበልጥ እናሳስባችኋለን። ሁሉም እንዲያገኘው በተለይ ይሄ ቲቢ እንደውም በዚህ አጋጣሚ ዩኤስኤይድ የሚባል እርዳታ ቆሟል። ስለዚህ ይሄ መራ የተርግቡ መንግስት በነፃ ነው የሚያድለው ታመቶ ይችለዋል። በመከላከል ግን እንዳንያዝም ይሆናል። ስለዚህ ወገኖቻችን አሁን ባለንበት አቅም እንዲሁም በቅርብ ቀን የደብሊውኤችኦ ዳይሬክተር ዶክተር ሮሳ ነው የገለጡት በዚህ በዩኤስኤይድ እርዳታ ለዓለም ጤና ድርጅት ደብሊውኤችኦ ይደርስ የነበረው እርዳታ ከአሜሪካ በመቋረጡ ወደ ሰላሳ ሚሊዮን በኤች አይቪ የተያዙ ሰዎች አደጋ ላይ እንደሆኑ በቅርብ ቀን ሲናገሩ ነበር። ስለዚህ ይህም እኛን ይመለከታል። ቲቢም በነፃ ነው የሚመጣው፣ መንግስት ጌት ያመጣው በእርዳታ ነው የሚገባው። ስለዚህ ይሄ ባለበት ሁኔታ በትክክል ካልወሰደን ነው ቤተሰቦቻችን እንበክላለን፣ ራሳችንን ሚወታችን እና ይህንን ወደኋላ የበሉ ላችሁ ሐኪም ያዘዘውን ይህንን አለብ ብሎ ያዘዘው ሐኪም ታከም ብሎ ነው። ማንም ሐኪም ሰውን የሚጎዳ የለም፣ ሰውን ማዳን እንጂ ስራው። ስለዚህ ህክምናውን መካተል ኖር ቦታ ልበን ምክር እንሰጣለን። ደህና ቆዩ።